አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድ እህቶቼ እንደት ናችሁ? ደህና ናቸው፣ ሰላም ናቸው። እኛ አለን አልሐምዱሊላህ። እናንተ እንደት ናችሁ? ስራፍያጤንነት ሁሉ ሰላም ነው ወይም ከእኛ ጋር አለን፣ ደህና ነን፣ ሰላም ነን። አገር ደህና ነው፣ ሰላም ነው። እንዳትጨናነቂ ብዬሻለሁ። በቃ በራስሽ ጉዳይ ብቻ ተጨናነቂ። ቤተሰብ ሁሉም ሰላም ነው፣ ምንም ነገር የለም። ስለራስሽ፣ ስለህይወትሽ፣ ስለነገ እቅድሽ፣ ስለነገ አላማሽ ብቻ ተጨናነቂ፣ እሰቢ

ሌላው ደግሞ እርሚሽ ዲ አገኘሽ ስራ አገኘሽ ስራ አጣሽ፣ ማን ያስብልኛል ብለሽ ነው ተስፋ መቆርጭ። ከመንጣት የኔና ከራስ በላይ ነፋስ። ራስሽን እይ፣ ራስሽን ጠብቂ፣ ራስሽን ወቂ። እኔ ቆንጆ ያዢ ይቺ ናት ዘመድ፣ ይቺ ናት ሁሉ ነገር። ባሁን ታይ ማለት ነው። ሰው እንደሆነ ረክሷ እኔ ነውት። እና እንደዛ ስልሽ ነው። ዛሬ ሆር ነው እናቴና አማቴ፣ እናቴ መጣለ፣ ያማቴም ትመጣለች አማቴ ይመጣሉ ይመጣሉ በሚለው አስተካክሉት። እና ትናንት የገዛሁት ተጋይ ሳይትሽ የለም ወጥሰርቼ ምናምን ምናምን። እስቲ ላሹፍሽ፣ ላሹፍሽ፣ ላሳያችሁ። ይቀጣኝ የማይባል ቋንቋ እየተናገርኩ ነው። ተመልካቾቼን እንዳላስቀይም ተሳስቼ ነው። እሺ ተሳስቼ ነው። እና ሌላ የምላችሁ ነገር ደግሞ ማለት ነው፣ ይሄን ድስት ከዚህ በፊት አሳይቻችሁ። ማጀስቲክ ሜድ ኢን ፓኪስታን፣ የፓኪስታን ድስት፣ የፓኪስታን ድስት። ምን አይነት ወፍራም እንደሆነ መጀመሪያ ማዳም ቤል ሊኖር ይችላል። ወፍራም ነው የውጁ ራሱ ማለት ነው። ሜድ ኢን ፓኪስታን እንደሚል ራሱ። ዛሬ ላይ እስከ አምስት ቁጥራት አምስተኛው ማለት ነው ሁለት ዶሮ ትልልቅ ዶሮ መስራት ይችላል። ይሄ ራሱ አንድ ዶሮ መስራት ይችላል። መጠነኛ ዶሮ ማለት ነው አነስ ያለች አራተኛው የሚሰራ ምርጥ ነው ወፍራም ነው። እንትኑ አይዝም ሽንኩርቱ ምናም ስታቆላሉ ማለት ነው አይዝም። ቀስ ብሎ ነው የሚያበስለው ማለት ነው ወፍራም ነው። ከዛም ካገኛችሁ ይዛችሁት ነው እዚህ መታችሁ ያው ወግዲ ላይ ብዙ ሰው ትንሽ ወለድ ስለም ስለማይገዛ አይመጣም። እንዴ የምሆናችሁ መግዛት ትችላላችሁ። ቆንጆ ድስት ነው። ቆንጆን ነገር ደጋግሜ አሳያችኋለሁ ነው ማለት ነው። እዚች ጋ ማታ ትናንት ቀጣላ ላሳያችሁ። ይሄው ማታም ሰርቻት ነበር፣ ዛሬም ሰርቻት አለው። ሽንኩርት አለው፣ ቲማቲም አለው፣ ቃሪያ አለው፣ ካሮት አለው። ከዛ ሎሚ ሽንና ዘይትሽን ዘይት ዘይቱን ስለሌለው፣ ዘይት ሽን ጠብ ታደርጊያለሽ እም ጨው ሽን ጠብ ታደርጊያለሽ፣ ሎሚ ሽን ትጨምቂያለሽ። አበቃ ሰላጣ ሆነ ማለት ነው። በቀጣይ ደግሞ የዚህን ጥቅም እነግራችኋል ሰላት ቦል ይባላል አራት አለው ደረጃ ማለት ነው ሊጥብታ ቦኪ ፕላስቲክ ክዳን አለው ቆይማ ክዳን ይኸውልሽ ፕላስቲክ ነው የታችኛው ማይካ ነው ይሄ ክዳኑ ፕላስቲክ ነው ሊጥብታ ቦኪ የሆነ ነገር የሆነ ቦታ ሰደቃ ቦታ ብትሄጅ ያኛው ባይኖርሽ ዱቄት ይዘሽ ትሄጃለሽ ምናምን ወጣት ክሰሽ የሆነ ቦታ ብትወስጅ ገንፎ ብታረጊ እችን ግድ ታረጋለሽ በቃ በጣም ቆንጆ ነው። ሰላጣ ብታረጊባት የሆነ የሆነ ነገር ብታቀርብባት ምርጥ ናት። እቺ የመጨረሻዋ ትንሿ ናት። ከዚህ በላይ ደግሞ በደረጃ ሶስት አለ። አራት አራት ናቸው ማለት ነው እና ቆንጆ ነው። ገባችሁ? ምርጥ ነው ያ ሰላጣ ማለት ነው። እስቲ ልጆቹ ባቄላ ባቄላ እያሉ ነው። ተመልካቾቼ እስኪ እኔም ደው አያረኩ ነው በእርግጥ እና እናቶች እስቲ ሉዱ አርጉ አልኳቸው፣ ብላቸዋለሁ። እና ይህችን መፍጫ ብትገዟት ምርጥጊ ንይ ታገር ስሬት እንደሆነች አላውቅም። እቺ እንትን የቡና መፍጫ ናት። አሁን ቁል ታርክ ወዲያው ፈጭች ቁጭ መብራት ሳይል ፈጭተሽ ቁጭ ሳር እያልሻ በቃ እዛ ሙቀጫ ጋር ልታገል ምናምን ካለሽ ጊዜ ነው። እኔ እኮ ብር ካለሽ ጊዜ የሚጠቅምሽ ነገር ማይችል ተጠቅመልኝ የኔ ቆንጆ ለቅንጦት አይደለም፣ ትጠቅማለች። ምክንያቱም መብራት ካለሽ ቤት ቆጣሪ የራስሽ ካለ ይቺ ትጠቅምሻለች። የቡና መፍጫ ናት። እሺ ኔ ወድ ፈጭቼ እዚህ ቁጭ አደረኳት። ይችን እኮ ከአረብ ሀገር አንጥቻት፣ ለምን ሆነች ለቡና። ከምሳ በኋላ ይኸውልሽ ሲኔንም አዛያች አጣጥብ ቁጭ አርግ ያለ ቡና ፈላለ። እናቴ መጣለ። አማቴ ያልመጣ አማቴ ያልመጡ ገና ናቸው እዙሁ ወግዲ ስለሆኑ ነው እነሱ። ሌላም ማሳያችሁ ደግሞ ይህን ታቁታላችሁ። ምንድን ነው ይሄ? ምናምን ጭብጦ አታውቂም? ጭብጦ ያኔ ልጅ እያለሽ አረብ ሳትሄጅ በፊት በአገልግል ለወንድምሽ ወይ ለአባትሽ ወይ ለባልሽ በአገልግል ተሸክመሽ አድርሰሽ ወይም ስንቅ ወስደሽ አታውቂም? ጭብጦ ማለት ይሄ ነው። ብስሚላህ ራህማን ራሂም እናት ዘውመት ጭብጦ የቡናቁስ አደርገዋል። ማሻአላ ተባረከላ። እዚ ጋ ደሞ ነ ምንድነው ሹቅና ምንድ ነው የበቆሉ

እንጀራ እኮ አለኝ። ይዛ መጥተ በዘንቢ እናት እናት ለምን ትሙ ትኑራ ጎንብሳ ቅማል ታነሳ ላይ በጨለማ ዲያብሳ እውነት ነው፣ ሀቅ ነው፣ ሷሂህ ነው። እኔ እኮ እንጀራ አለኝ። እንግዲህ ምሳ አቀርበዋለሁ። እንጀራ እኮ አለኝ። ወላሂ እኔ ያችኩ ወሬ ብቻ አይደለም አለኝ እንጀራ ሆኔ እናት ብዙ ነገር አለኝ እያልሻት እንኳን ያለሽ አይመስላትም ወይ እዛ ብዙ ቀለል የሸፋኝ ናት እናት ገበና ናት እናት ጓዳሽ ናት በብዙ ነገር ሰዓት አስገብቼ እኮ ነው የሳኡዲን የአረብቻን አላስገብቼ ምናባቱ